ዛሬ ብሩኬ ውይ፣ ዛሬ ማለት ነው የእስከ ዛሬውን አጠራቅሞ አጠራቅሞ አጠራቅሞ፣ በቃ በቃ የምን ልበላችሁ፣ የእስከ ዛሬውን ሁሉ እልህ ነው የተወጣባት አይ ሚዬ ላይ። ወይኔ ወይኔ ወይኔ! በጣም ያሳቀኝ ፓርቲቱ ጋር እንደሆነ ታውቃላችሁ። በጣም ፍርስ ያልኩበት ማለት ነው ካረጋጓት በኋላ ፕራንክ ነው ምናምን ካሏት በኋላ እንደገና ታግላ እንደዛ መከረዋን አይታ በግድ ተገፋትራ ምናምን ሴትዮዋን ገልጣ ካየቻት በኋላ ተመልሳ ውስጧ ሌላ ሰው የለም አይደለ ያለችው ነገር ልቤን ፈረስን ያደረገው በሳቅ። ሀይሚዬ እንደዚህ እሳት የሆነ ፎንቃን ያለብሽ በቃ አይደል ብሩኬ ጋር ረረረረረረ ረ የምንወደው ሰው ጋር ግን እንደዚህ ነገር ስናይ እንዴት ነው የሚያደርገን? ውውውውው የኔ ቅመም ኔ ቆንጆ ብሩኬ ካንቺ ውጭ ወደ ውጭ በጭራሽ አይመኝም። የኔ ቆንጆ ረ በጭራሽ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በጣም እየጠፋችሁ ነው ሰሞኑን። ወዶች የኔወዶቼን ምርጣ ምርጦች ኮሜንት እስኪጻፉልኝ የምር በጣም ኮሜንት የሚጽፍልኝ ሰው እስከ ዛሬ ዳሪፍ አሪፍ ቤተሰቦች የነበሩ ግን አሁን ላይ የሉም። በእርግጥ ዩቱ በዩቱቤ ችግር አለበት ሪፖርት ምንም ስለም እየተደረገ በጣም እንትን እያለብኝ ነው። በጣም በዛ ላይ እየሰራውበት አይደለም የዋል አደለ የህይወት ሩጫ አንደኛ። ያው ዩቱብ እንጀራ አይሆንንም የቋሚ እንጀራ ሊሆንን አይችልም። ምናልባት ወደፊት ከሰራንበት በሚለው እንጂ አሁን ላይ ምንም ያን ያክል እንትን አይልምና የዕለት እንጀራችንን ለማግኘት ብትልትልትልትልትል ስንል ነው የምንለው። ከስንት አንድ ነው ወደ ኢትዮብ ለመምጣት ጊዜው የሚኖረን እና ያችን የምሳ ሰዓታችንን የቡና ሰዓታችን ምናምን እያጣበብን ወደዚህ የምንመጣው እና የኔ ውዶች፣ የኔ ምርጣ ምርጦች ዛሬ እንግዲህ ብሩኬ በአዲስ ነገር እስከዛሬ። ይሄን ቀሚስ ግን ታስታውሱታላችሁ አይደል? ጋይስ ታስታውሱታላችሁ ይህን ቀሚስ ብሩኬ አያት ሆኖ የብሩክ አያት መጡ ነው ምናምን ብለው ባለፈው ፕራንክ ያደረጓትን ነፍጼ የብሩክ አያት መጡ ብሎ ይህን ራሱን ውሃ የለበሰው ቀሚስ ራሱ ቀሚስን ሳየው ያ ፕራንክ ትዝ ውለኝ በሳቅ የፈረስኩት በሳቅ እግዚአብሔርን የሆነ ፍንድትን ያልኩበት በቃ ያ ነው ትዝ ያለኝ እንጂ ባለፈውን በጣም አስቂ ነበርና የዛሬው ደግሞ ያው ከመዝናናታችን ፈታ ከማለታችን እንዲሁም ጨረቃዎችን እያየን ከመደሰታችን ባለፈ ፕራንኮ ትልቅ ትምህርት አዘል ትምህርት ያለው ነው እና ብዙ ጊዜ አንድ ቪዲዮ ተሰርቶ ሲለቀቅ የሆነ አላማ ይዞ ነው የሚለቀቀው። የሆነ አላማ አለው። ቪዲዮ ምንን ያስተምራል? ምናልባት ለዚህ ቪዲዮ ሀይሚና ብሩኬ ድንገት ጥያቄ ሊመጣባችሁ ይችላል። ገባችሁ? ከኦዲየንስም ሆነ ከሆነ አካል የሆነ ጥያቄ ሊመጣ ይችላል እና ለዛ ጥያቄ መልስ የሚሆን ተዘጋጅቶ ነው ቪዲዮ ተሰርቶ የሚለቀቀው። እና ቪዲዮ በደንብ ትኩረት ሰጣችሁ በደንብ ትኩር ብላችሁ በቃ እንትን ካላችሁት በጣም ትምህርት ሰጪ ቪዲዮ ነው፣ እያንዳንዱ የሚለቀቀው ቪዲዮ ማለት ነው ዘና ከማለት ባለፈ አንድም ልንማርበት ነው አንድም ልንጠፋበት ነው አንድ ቪዲዮ ተሰርቶ የሚለቀቀው እና የእኛ ጨረቃዎች ደግሞ ምንጊዜም ቢሆን እኛን ለማስተማር እንጂ በጭራሽ እንድንጠፋበት ቪዲዮ ተሰርቶ ተለቆ አያውቅም። እና የኔ ውዶች የኔ ምርጥ ምርጦች እንግዲህ ሃይሚዬ በጣም ትንሽ ነው የቀራት ሁለት መቶ ሃምሳ ሳልገባ ብሩኬም እንደዛው ሶስት መቶ ሊገባ ነው። እባካችሁ እየገባችሁ የጨረቃ ፋሚሊ ያልሆናችሁ የእኔ ቤተሰቦች ምናልባት በላይቭ ምናምን የመጣችሁ ካላችሁ እባካችሁ እየገባችሁ ሃይሚት ዩ ብሩኬ ትዩብ ሰብስክራይብ አድርጉ ደስታቸው ሙሉ ይሆን። እኛ የምንደሰት እነሱን እያየን ባይዘወይ፣ የእነሱ ደስታ የእኛ ደስታ ነው። እውነቴ ነው። የእነሱ ስኬት የእኛ ስኬት ነው። እና አባካችሁ እየገባችሁ ሰብስክራይብ አድርጉ። እንዲሁም ከፍ ከፍ ያላችሁ ደግሞ ቻናል ያላችሁ ምን ችግር አለው ሼር ብታረጉላቸው። እኛ ሼር ብናደረገው ውጤት የለውም። እውነቴን ነው የምላችሁ። እናንተ ግን ሼር ብታረጉ ትልቅ አድቫንቴጅ አለው። እነሱ እየዞሩ የማንንም ቻናል አሁን ሰሞኑን ራሱ እነሱ ቻናል ላይ እየለቀቁ ያሉት ወይ አርፍደው ነው ወይ ይቀራሉ። በቃ በሌላ ቤት ነው እየመጡ ያሉት። እና አባካችሁ ሰብስክራይብ አድርጓቸው። እነሱን ይደጉ ይመንደጉ። ሌላው ደግሞ ማለት ነው ዛሬው ወደ ዛሬው ፕራንክ ስመጣላችሁ፣ የዛሬው ፕራንክ ብሩኬ እንግዲህ አንጀቱን አርሷል ልበል። አረዳው እንደው እንደዛ ትላንትና እንደዛ ጭፍ ትብላበት። ከትላንትና ሳይሆን ከትላንት ወዲያ ሙሽ የዛነ ሙሽዬ ጋ እንዲ እንዲ እንዲ ሂድልኝ። ድንገት ተነስታ የሆነ ነገር ሊያደርገኝ ነው እያሰው ያለው እያለች ምዬ እንዴ እንደዛ ስቃውን መከራውን አብልተው፣ እንዴት ነው እንደዚህ ላይ በቀል የሚችል ቡቡ ይቁ ደግሞ አድብቶ አድብቶ አድብቶ በቃ እጥፍ አድርጎ ነው ብድሩን የሚመልሰው። እጥፍ ቤካ ደግሞ የእኛ አቃጣሪ የኛ አንተ እንዴት እንዴት ነው ለነገሩ አቃጣሪ ነው አብሩኬ፣ ማቃጠርሽን እንዳትረሺ በማቃጠር ላይ ችግር የለብሽም ምናምን እያለው ነበር። እንዲህ የሌለን ያቀሳሰረው በነገራችን ላይ ማለት ነው አንዳንድ ጊዜ ሰውን እንደው በችኮላ ወደ ሌላ ነገር ውስጥ መግባት የለብንም። አሁን የዛሬው ቪዲዮ እዚህ ላይ ትኩረት መስጠት አለባችሁ። እና አንድ ሰው የፈለገ ነገር ቢሆን ሰው ስላላችሁ ሃይምዬ በቀደም ብለሻል። ዛሬ ያው ምናልባት ተነጋግራችሁ ሊሆን ይችላል። አንዳንዴ ፕራንክ ተነጋግረው ህዝብን ለማስተማር ፕራንክ ይሰራል ብዬ ነው ያልኩበት። እና ምናልባት እንደው ልብሽ ጠርጥሮ ፕራንክ ሊያደርግ ነው ብሩኬ ሰሞኑን ስለተጫወትኩበት እንግዲህ ብድሩን ሊመልስ ነው ብለሽ ተጠራጥረሽ ካልሆነ በስተቀር እንደው እንደዚህ ያዙ ይልቀቁኝ ያልሽው ብሩኬን አታምኚው ብዬ አላስብም። ታምኚዋለሽ። ምክንያቱም በቀደም ራሱ እናንትና ቤት እነ ቢኒ ቢኒ አይደለም አይደለም ሄኒ ቤት ሄኒ ቤት ብሩኬ ከሌላ ሴት ጋር ግንኙነት አለው ወይም ደግሞ የሆነ ነገር ሲላት መቶ ፐርሰንት እርግጠኛ ሆና ኖ ብሩኬማ እንደዚህ አያደርግም ብላ ነው ስትል የነበረው። እና ይህን ያልኩበት ሰዓት አንዳንድ ሰዎች እኝ እንዳትሉ ብሩኬን አታምነው አመን ማመን አለባት። እንዳትሉ ጠርጥራ ሊሆን ይችላል። ሰምታችኋል። አሁን እንደዛ ነው። ሳታምነው ቀርታ እንዳይመስላችሁ። ደሞ አሻንጉሌቷን ከየት አመጣት? ነስቲ እንግዲህ ያው ብሩኬ ሆቴል ውስጥ ሴት ይዞ ተገኘ የሚል ነው። እንግዲህ የቤኪ ማቃጠር ከዛ በኋላ ደግሞ ሀይሚዬ ስደውልለት አላነሳብለኝም ስለዚህ እንኳንም ነገርከኝ ስለነገርከኝ አመሰግናለሁ አብሬ እሄዳለሁ ሲላት እራሱ አይ ችግሬን እኔ እራሴ እፈታለሁ ችግር የለም ብላ ቀጥ ብላ ወደ ሆቴሉ መጣች። ቤካ ደግሞ ውጭ ላይ ጠበቃት፣ አብረው ገቡ፣ ተያያዙ። ሀይሚዬ ያዙ ይልቀቁኝ አለች። እኔ እኮ እኔ ሀሳቡ እንዴት መጣለት? ብሩኬ እንዴት መጣለት ሀሳቡ እኔ እግዚአብሔርን፣ በጣም የሚገርም በቃ ከእስከ ዛሬው ለየት ያለ ፕራንክ ነው የዛሬው። ና ሽፍንፍን አርጎ አልብሶ በቃ ሴት ነው የምመስለው ታውቃላችሁ። እንደንዱ አሳዘነችኝ። እግዚአብሔር፣ አንቺ ውሻ ተነሺ አንቺ፣ ለምን አባረባት? ማርያምን፣ በሳቅ ሙትትን ያልኩት ዛሬ ሞትት፣ እና እንደነገርኳቸው ውዶቼ ከማሳቁ በላይ ከማዝናናቱ በላይ ቪዲዮ ትምህርት አለው። ትኩረት ስጡት። ደናውኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ቅመም